ይሁዳ የመረጠው ጌታ። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለሽቷ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኝና ከፈወሰው የእርሷንም የነፍሷን ዕድፍ እንደሚያነጻላት ተስፋ አርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የገዛችውን የአልባስጥሮስ ብልቃት ሽቱ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዱስ ሽቶ መዓዛ ተሞላ። የሴቲቱንም ንስሐ ጌታችን እንደ ሽቱ በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለእነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታንን የሚለውን የቅዱስ ጳውሎስን ቃል በማጣቀስ ሴቲቱ ካፈሰሰችው ሽቱ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። ሁለተኛ ኮሮንቶስ ምዕራፍ ሁለት ቁጥር 16። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኃጢአት ነፍስ ኃጢአት ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከል ነበር። ከዚች ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቱ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃት ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቱ ለሶስት መቶ ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። በተሰበረ ልብ ለመመለስ በጌቷ ፊት ራሷን ያዋረደችዋን ሴት የሚያሸማቀቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው ጌታችንም ከሚቀበል ይልቅ የሚሰጥ ብፁ ነው ብሎ አስተምሯል። ለድዎች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ከሚቀበል ይልቅ የሚሰጥ ብፁ ነው ሐዋርያት ስራ ምዕራፍ 20 ቁጥር 35፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 28። ሰዎችን መርዳት ግን ነፍሳቸውን ከማዳን ስራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበረ ነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር ስድስት ላይ መካከል የሙዳይ ምጽዋቱ ባለ አደራ ነበር። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነሱም ሰባት አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም፣ ብዙዎች ሌሎች ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። ሉቃስ ወንጌል ምዕራፍ 8 ቁጥር 3። እነዚህ ምዕመናት ከደዌና ከመናፍስት እስራት ላላቀቃቸውና ስዕለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው ያስቆሮቱ ይሁዳ ነበር። ይሁዳ ምዕመናን ከንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። ሶስት መቶ ዲናር ያወጣል ብሎ የገመጠው ሽቱ ተሽጦ ቢሆን ኑሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀምጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግሥት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ለቅዱስ ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምንም አይነት ገንዘብ ያዥ አናደርገው። ሌላው ቀርቶ ሌቦች ራሳቸው እንኳ የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስቲኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ? ቤተ ክርስቲያን ለረዥም ዘመናት ሙዳዬ ምጽዋቷን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳዬ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላገለጠውም። እስከ መጨረሻ ምሽት ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ፣ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር። ዮሐንስ ወንጌል ምዕራፍ 13 ቁጥር 28 ላይ ጌታችን የይሁዳን ስርቆት ያላጋለጠውና በሹመት ያቆየው በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ ገንዘብ እጥረት የማያጋጠመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና፣ ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር እየኖረው ታምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ፣ ቃሉ ለመስማት ጊዜ ሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ? በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር አክሎ ገንዘብን አለመጠገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል ቅዱስ ዮሐንስ አፈወርቅ። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፈ ይሰጣችኋለሁ አላቸው። የማቴዎስ ወንጌል ምዕራፍ 26 ቁጥር 10 ላይ የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙት እንዲያስነሳ ስልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የሶስት ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈ ወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ፣ እኔም አሳልፌ ይሰጣችኋለሁ አልክን? እስቲ ንገረኝ፣ ክርስቶስ ያስተማረ ይሄንን ነበር? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሏል። አስተማረህ ምን ይለዋል? ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይነቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። የማቴዎስ ወንጌል ምዕራፍ ስድስት ቁጥር ሃያ አራት ይህን ትምህርት ቁጭ ብሎ የተማረው ይሁዳ ለሁለት ጌቶች መገዛት አልተቻለውም ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸግራቸው። ምን ልትሰጡኝ ትወዳላችሁ ብሎ ምድሩን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይንና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰባ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለሰላሳ ብር ሸጠው ለሰላሳ ብር ሸጠው መዝሙር ሰባ አንድ ቁጥር አስር ማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አንድ በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት ሰላሳ የብር ሰቅል ለጌታቸው ይስጥ ተብሎ ተጽፎ ነበር በዘጸአት ምዕራፍ 21 ቁጥር 32 ላይ ይሁዳ ፈጣሪውን በጥንት ዘመን በሌለ ወጋው ባሪያ ካሳ በሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ታምረ ኢየሱስን ከማንበባ በፊት ኢየሱስ ክርስቶስ እግዚአ ሰማያት ወምድር የተዋቀሱ በበትር ወተሰይጦት ከመገብር ለአዳጥ ብሩር፣ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥህ ስለ እኔ ኃጢአት፣ ይከራከሩልኝ የምትለው ለዚህ ነው። ቤተ ክርስቲያን የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ፣ እንዲያም ቢሆን ሰላሳ ብር ይሁዳን ለማስጐምዠት የቻለው፣ በኋላም እንደምናነበው ለሸክላ ስራ ምቹ የሆነ አፈር የሚገዛበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። በሸክላ ስራ ምቹውን አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች ሀሳብ ይመስሉ ያስደነግጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። ማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ በዝሙት የኖሮቹ ሴት በገንዘቧ ነፍሷን ስታተርፍ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በሰላሳ ብር የሸጠውስ የገዛ ነፍሱን ነበረ። ብዙ ትምህርት ያልተማረችው ማርያም ሶስት መቶ ዲናርን እንደ ተራ ነገር ቆጥራ ከጌታ በታች ስትጥል ሶስት ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከሰላሳ ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማድረግ አክሊል ሕይወትና ክብር አጣ። ይሁዳ ብዙ ተአምራት እስከ ማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድዌዎችን ለመፈወስ ተሹሞ ነበር። ሉቃስ ወንጌል ምዕራፍ 10 ቁጥር 9 እስከ 17። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብ መውደዱ ግን ጌታ ሆይ በስምህ ታምታላ በስምህ ተአምራት አላደረግንምን? ይሉኛል እኔ ግን አላውቃችሁም እላቸዋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት። እኛም የቱንም ያህል ጽኑ መንፈሳዊ ብንሆን እንኳ ምን ባጠፋ ባጠፋ እንደ ይሁዳ እንኳ አልሆንም ብለን እንዳንዘናጋ ያስጠነቅቀናል። ሐዋርያ ብትሆን፣ ጋኔን ብታወጣ ተአምራት ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ንዋይ ሰይጣንና የጥፍ ሰይጣንና የጥፋት ልጅ እስከመባል ደርሶ እንደ ተሰናከለ አስብ። ምን ባጠፋ ባጠፋ እንደ ይሁዳ እንኳ አልሆንም ብለን እንዳንዘናጋ፣ ያስጠነቅቀናል። ሐዋርያም ብትሁን፣ ጋኔን ብታወጣ፣ ተአምራት ብታደርግ፣ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሴጣንና የጥፋት ልጅ እስከ መባል ደርሶ እንደተንሰናክል አስብ። ወደ አገሮች ወደሚል በጣም ለብዙ ጥያቄዎች መልስ የሚሰጥ አንዳንድ ፈላስፋንን ባዮች ወይም ደግሞ አንዳንድ ኤቲስቶች ምናምን የሚያነሱት ነገር አለ። ወይም ደግሞ አንዳንድ ፕሮቴስታንቶች ይሁዳ ምን አጠፋ፣ ይሁዳ አሳልፎ ባይሰጠው ኖሮ እንድን ነበር ወይ ብለው ለሚሉት በጣም ቆንጆ መልስ ይመልሳል እና ወደዛ እንገባለን። አንድ መዝሙር እንስማ።